አይ፣ ሰላም ሰላም፣ እንዴት ናችሁ? ድን የተከበራችሁ የሰን ዩቲብ ቻናል ቤተሰቦች በያላችሁ በሰላማችሁ ብዝት ይበልልኝ እያልሁኝ ለእስልምና ተከታዮች በሙሉ ሮመዳን ከሪም ብያለው እንኳን አደረሳችሁ። ለክርስትና እምነት ተከታዮችም እንደዚሁ። በዛውም ሰላም ልበላችሁ ነውና ይህን የመሰለ ጠቃላችሁ ሮመዳን አያደርስምና ከደረሰው እንደዚህ አርጌ ትንሽ ለቀቅል አድርግላችሁ ብዬ ነው። አሳይን ስር እና የምጥል ከሆነ አፕሩ ከታች ኮሜንት ላይ አስቀምጥልኝ፣ እየሰራው አሳያችኋለሁ ማለት ነው። ህልያ ስንቦሳ፣ ፈጢራ ምናምን ቆንጆ የሆነ ሶፍት የሆነ ነው የማሳያቸው ማለት ነው። ግን እናንተ ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆኑ ማለት ነው አበረታትኛ ሊወዶች ማለት ነው። እንደዛ ድርጊ። ከውስጥ እነዚህ ህልያ የምታዩትን ጅብ መትኬሪ ነው። ከዛ ከሊብል ስራን ጨመርኩበት ማለት ነው። ቀለል ባለው መልኩ እንደዚህ አድርጌ ሰርቻለሁ ማለት ነው። ያው ስሰረው ያላሳያችሁ ሰዓት የለም፣ ግን ቪዲዮን ራስ ድብልቅልቅ አድርጌዋለ መሰል ሰንቡሳ ቪዛ እነዚህ ጥርጥር ባለው እነዚህ ነስነስ አድርጌን የሰራቸው ማለት ነው። የመጀመሪያ ሁለተኛ ቀን ምናምን ሲሆን ተቃላቸው ጥድፊያ ነው በጣም እና ሰቦካ ምናምን አላሳያቸውም እሱንን አሳያቸዋለሁ ግን የተወካውን አሳያቸዋለሁ ማለት ነው። እንደዛ አርጌ በሻይ ብርጭቆ ምናምን ቢዛውን ለመውጣት በሻይ ብርጭቆ ቅርጽ መውጣት ትችላላቸው ማለት ነው። እነዚህም ፈጣያሮች ከለያዎችን ደግሞ ከትር ስብነት ጌሬ ነው የጨመርበት ማለት ነው። እንደዚህ አርጌ አድርሻታለሁ። እንዴት አርጌ ቪዛውን ቢዛውን የሰራት ማለት ነው ቀልል ባለ መልኩ ያው ብቻይን ሰላም ሰላም ያው ተቃላችሁ ብያለው ደግሞ መናገር አስፈላጊ ባይሆንም እስከ ሳምንት ቀን ድረስ በጣም ነው የሚያጣድፏችሁ እና ለዛ ነው ሳቦ ከስገት ያላሳያችሁ ማለት ነው አሳ አሳቤችን ደግሞ መስራት ከፈለጋችሁ እንደዚህ ሰንቦሳውን ከሁለት ትቆርጡትና እንደዛ አድርጋ ሲጠቀልላታላችሁ ማለት ነው ሰንቦሳውን እንደዛ አድርጊ ዘይት ብዙም ስለማይጠቀሙ አንድ ወንድ ልጅ ብቻ ነው ዘይት የሚጠቀመው። ሌላው ደግሞ ኦቨን ውስጥ ነበር ማስገባው። እንደዚህ አድርጌ ከላይ ዘይት ቅብቻ አድርጉት አድርጉትና፣ ሰንቡሳ እንደዚህ ገሌ አይበሉም። ያኔ ዘይት ገሌ ማለት ዘይት አይበሉም። በዘይት አልጠበስኩትም ኦቨን ውስጥ ነው ያስገባሁት። እንደዚያ አድርጌ በሚያምር መልኩ አውጥቼዋለሁ ማለት ነው። ደግሞ ማለት የሚገርማችበት በጣ በጣም ብርድ ነበር የዚያን ሰሞን እንደገባ ሰሞን፣ በጣም በጣም በጣም በጣም ብርድ ነበረ። ከላዩ ላይ ግርፋ ካላችሁ ግርፋ ነስነስ ታደርጉበታላችሁ ማለት ነው። ከዛ እንደዛ ርጌ ከልብልስና ከላዩ ላይ ፈሰስ አደርግባታለሁ ማለት ነው። ብተት ክርሽም ክርሽ ምንም ትልክ ችፕስ ማለት ነው። እንደዚህ ኦቨን ውስጥ ስታስገቡት ዘይት ከጠበሳችሁት ግን በጣም እኔ ያለ ውድ ምን እንደሆነ አላውቅም። ዘይት ስጠቀም የሆነን ልቤን በጣም ነበረ የሚያመኝ ማለት ነው። አልችልም እና እንደዚህ ከርሽም ከርሽም ለማድረግ ይህን እንደዚህ በኦምን አስገብቼዋለሁ ማለት ነው። ይህን ይመስላል መጨረሻው። እና ሁሉንም በስነ ስርዓት አድርጌ ያሳወካ ምናምን አድርጌ ቀርጬ እለቅላችኋለሁ ማለት ነው። የደረሰውን ባይሆን እንደዚያ አድርጌ ላልቀቅላችሁ እንዳይቀርብ በማለት ነው። ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ በረታት ማለት ነው። በጣም ለመወዳችሁ በጣም ማከብራችሁ፣ እግዚአብሔር አምላክ ሀገራችንን ሰላም እያደርግልኝ እያልኝ እኔ ሰናይት ነኝ። እና ቪዲዮ አጥር ያለች ስለሆነች የሚገርመው ነገር ቪዲዮ ድብልቅልቅ አድርጌ ነው ራስ ኤዲት ያደረግኩት። ቢሆንም ግን እንዳይቀር ላለ እንዳይቀር ነው አሳያችኋለሁ ማለት ነው። ጋግሬ ስጋግረው ሳቦከው

አረጉታየር እራሩ ረየሳ ሰው አጠይቂ ማርያምን በጣም ብርድ ነበረ፣ በጣም የመጨረሻ ማለት ነው። እና ይህን ይመስላል ማለት ነው። ቪዲዮን ካወደዳችሁ በድጋሚ ሼር ላይክ ያደረጋችሁ አበረታችሁኝ። ታንኪዩ